በዘመናችን በሴቶች ላይ የሚደርሰው ጥቃት ከፍተኛ ደረጃ ላይ ደርሷል ሲባል እንሰማለን። በተለይም ደግሞ እነዚህ ጥቃቱ የሚደርስባቸው እህቶቼ ከሚደርስባቸው አካላዊ ጉዳት ይልቅ አካላዊ ጥቃት ይልቅ ስነልቦናዊ ጉዳቱ የከፋ ነው። ተፈጥሯቸውን እስኪጠሉ ድረስ ሴት መሆናቸውን እስኪጠሉት ድረስ ስነልቦናዊ ጉዳቱ ከፍተኛ እንደሆነ እንረዳለን። ግን ይህ ይህ ጥቃት በማን ነው የሚፈጸመው? ለምንስ ነው የሚፈጸመው? እስኪ ስለ እነዚህ ነገሮች እናውራ። ከዛ በፊት ግን ዮጌ ገላ ሳሙና ላለፉት ስድስት ዓመታት ሳዘጋጁ ስታጥበት የነበረ ሳሙና ኤደብል ከሆኑ ለምግብነት የሚሉ ዘይቶችን ተጠቅሜ ነው ማዘጋጀው። ይሄ ሳሙና ፋንሲ እንዲሆን ተወዳጅ እንዲሆን ብዬ የሚጨምርበት ምንም አይነት ኬሚካል የለም። ወይም ደግሞ አረፋ እንዲያወጣ እንዲኩረፈረፍ፣ ረጅም ጊዜ እንዲያገለግል፣ ጥንካሬ እንዲኖረው ብዬ የሚጨምርበት ምንም ኬሚካል የለም። እነዚ ኬሚካሎች በማስቀርቴ ከዚህ በፊት ስንታጥብ በሌሎች ሳሙናዎች ቆዳችን ላይ ፀጉራችን ላይ ይደርስ የነበረው መንጣት፣ መገርጣት፣ መሰነጣጠቅ፣ መከፍቸር አስቀርቶልናል። ስለዚህ በዮጌ ገላ ሳሙና ከታጠብን በኋላ ቆዳችንም ጻኩራችንም ተፈጥሯዊ ወዙን በቀላሉ ወዲያው በፍጥነት እንዲመልስ ረድቶታል፣ አግዞናል ማለት ነው። እኛ እንደተጠቀምበት ተጠቀምንበት፣ አንተም እንደ ተጠቀምበት እንመክርሃለን። በ175 ግራም አዘጋጅተናል፣ 300 ብር ይሸጣል። ትልቅ ነው። 175 ግራም 300 ብር ይሸጣል። ረጅም ጊዜ ትታጠብበታለን። የምታገኝበትን አድራሻ ቪዲዮ ስራ አስቀምጥላለሁ። የጉግል ማፓድራሻ ነው። ያን ጉግል ማፕ አድራሻ ጉግል ላይ ኮፒ ፔስት አድርገህ ሰርች ስታረገው እዚሁ አዲስ አበባ ውስጥ በተለምዶ ሜክሲኮ ኮሜርስ አካባቢ ታገኘዋለህ። የወጌ ገላ ሳሙና ብትላቸው ይህንን በመሰብ አምስት ግራም ያዘጋጀ ነው ሶስት መቶ ብር ይሸጡልሃል። ከዛ በተጨማሪ ሳሙናዎችንን ገዝተህ አንተ ስትጠቀም ለወዳጅ ዘመድ ስታበረክት እንደ ስጦታ ስሰጣቸው ይህንን የአባወራ ቻናል ትደግፋለህ። በተለይም ትውልዳችንን ይበልጡንም ደግሞ ወንዶቻችንን አልጫ ለማድረግ እየተሰራ ያለውን የጠላት ስራ እንዲሁም ደግሞ የወዳደሮችን ሴራ በማክሸፉ ረገድ ትተባበረናል ለማለት ነው። ትብብር ነው፣ ግዳጅ አይደለም ልመናም አይደለም። እንግዲህ እኔ እነዚህ የሚሰራቸውን ስራዎች ለማዘጋጀት ጥናት ወዳለው ኦብዘርቬሽን አንዱ ነው። ኦብዘርቭ ማድረግ ወይም ደግሞ ሄዶ ፊልድ ላይ መስክ ላይ ሪሰርች መስራት ሰዎችን መጠየቅ፣ እንዴት ነው ይሄ ነገር እንዴት ሆነ ማለት ጥሩ ልምምድ ነው። እናንተ ሞክሩት። ያው እንደዚህ አይነት ስራ ሰርቼ ማስትሬት እና ዶክትሬት አልሰራሁም በእርግጥ እራሴን ለማስተማር ከማደርገው ጥረት ነው። እና አንድ አሳይመንት ልሰጥ ነው፣ አንድ የቤት ስራ ልሰጥ ነው። የቤት ስራው የሚታረም አይደለም፣ አንተው ራስህ ታርመዋለህ፣ ወይም ደግሞ በኋላ ከምነግርህ መረጃ ጋር ክሮስቼክ ታደረግበታለህ። ግን አንድ እስቲ አንድ ስራ ስራ አንድ ጥናት ስራ። ይህ ጥናት ምንድን ነው መሰለህ? ፊልድ መስክ ላይ እንድትሄድ የሚያስገድድ ነው። የት ትሄዳለህ? የቤት ሰራተኞች፣ የቤት ሰራተኞችን ከቀጣሪዎቻቸው ጋር የሚያገናኙ ደላሎች ጋር ትሄዳለህ። በየአካባቢው አሉ፣ እንደዚህ አይነት ቦታ አንድ የተወሰነ ቦታ ይዙና እንደዚህ አይነት ደላሎች አሉ። እነዛ ደላሎች ምንድን ነው የሚያደርጉት? የተለያዩ ሴቶች እነሱ ጋር ይመጣሉ። ስራ ፈልጋለሁ፣ ይሄን ሙያ ይችላለሁ፣ ይሄን ሙያ ይችላለሁ፣ መነሻ ደሞዝ ደግሞ ይሄ ነገር ቢደረግልኝ ፈልጋለሁ፣ ተመላላሽ ነው የምፈልገው፣ በቋሚነት ነው የምፈልገው የሚለውን ዝርዝር ለዛ ለደላላ ይሰጡትና ያደላላ እነሱ በሚፈልጉት እንደገናም ደግሞ ሊቀጥራቸው የሚፈልገው ቀጣሪ በሚፈልገው መልክ የተመጣጠኑለትን ሰዎች ያገናኛል ማለት ነው። እንደዛ ነው ነውን። ያው ከዚህ በፊት ኤክስፒሪንሱ ከሌላችሁ ሞክሩት፣ እኔ ስላለኝ ነው። ለጥናትም ተጠቀሚበታል። ሂዱና ጠይቋቸው፣ ደላሎቹ ጋር የምትጠይቁት ጥያቄ ምንድን ነው? በአብዛኛው ሴቶች እናንተ ጋር ለቅጥር የሚመጡት ሴቶች ሰራተኛ ሆኖ ለመቀጠር የሚፈልጉ ሴቶች የምርጫ ቅደም ተከተል ሲያስቀምጡ በዋነኛነት ብንቀጠር ደስ ይለናል የሚሉት ብንቀጠር እንጠቀምበታለን ብለው የሚያስቡት ብንቀጠር ደስታችን ይሆናል ላይክ ልንሰራን የመጣ ነው። እስከሰራን ድረስ ደግሞ ደስ ብሎ ልንሰራ እንፈልጋለን። እና ብንቀጠር እንመርጣለን ብሎ የሚያስቡት ምን አይነት ሰው ቤት ነው? ምን አይነት ሰው ቤት ያው ቀይ ቤት ነው? አረንጓዴ ቤት ነው? ፈረንጆች ናቸው? ጥቁሮች ናቸው ማለት አይደለም። ላይክ ሶሻል ስታትሳቸው፣ ማህበራዊ መደባቸው ወይም ማህበራዊ ደረጃቸው፣ ሁኔታቸው ላይክ ላጤ ወንድ፣ ላጤ ሴት፣ ባለትዳር ቤተሰብ፣ ባልና ሚስት ብቻ፣ ባልና ሚስት ሆነው አምስት ልጆች ያላቸው፣ ባልና ሚስት ሆነው ልጆችም ያላቸው ሌላ ብዙ ቤተሰብም ያለበት፣ እንዲሁም እነሱ የሚቀጠሩት ሰራተኞች ራሳቸው ሶስተኛ ወይ አራተኛ ሰራተኛ የሚሆኑበት ሌሎችም ሰራተኞች ያሉበት። ይህንን ነገር እናንተ አሁን የነገርኳችሁን በወረቀት ላይ ማስታወሻ እና በአንደኛ ደረጃ መቀጠር የሚፈልጉት እዚኛው ቤት ነው፣ ደረጃ መቀጠር የሚፈልጉት እዚኛው ቤት ነው ብላችሁ አስቀምጡ። ይሄ እያንዳንዱን እዛ ለመቀጠር ፈልገው የመጡትን ሰራተኞች ከቻላችሁ ብትጠይቋቸው ደስ ይለኛል። አይ ጊዜ የለንም የምትሉን ከሆነ ደላሎቹን ብቻ ጠይቋቸው። ምክንያቱም ደላሎቹ የብዙዎቹ መረጃ ስላላቸው እና በአማካይ ይነግሯቸዋል። አይ ካላችሁ ግን እያንዳንዱ እዛ ያገኛቸዋቸውን ሰራተኞችን ብትጠይቋቸው፣ ቀጥታ ከፈረሱ አፍ እንደሚባለው ቀጥታ ከራሳቸው ትሰማላችሁ። ይሄንን እኔ ባገኘት እኔ ባገኘት እነዚ የቤት ሰራተኞች እዛ ቦታ ሲመጡ ጥሩ ደሞዝ የሚከፍላቸው ከሆነ በተለይ ሁሉም ጥሩ ደሞዝ ይከፍላቸዋል ብለን ብናስብ መቀጠር የሚፈልጉት በአንደኛ ደረጃ ወንድ ላጤ ቤት ነው። በአንደኛ ደረጃ መቀጠር የሚፈልጉት ወንድ ላጤ ቤት ነው። አብዛኛዎቹ በተለይ በተመላላሽነት ስለሚቀጠሩ በቋሚነት አንድ ቤት ኖሮ ለመቀጠር ያው ወንድ ላጤ ቤት አይመጭም፣ ግን የሚመርጡት ወንድ ላጤ ቤት መቀጠር ነው በአንደኛ ደረጃ። በሁለተኛ ደረጃ ያገቡ ባልና ሚስት ከሆኑ ልጆች ከሌላቸው ጥሩ ነው። እርጉዝ እንዳትሆን ብቻ እንጂ ሴትዮዋ እርጉዝ ከሆነች ያው ችግር ነው ይላሉ። እንግዲህ ያው ስራ ይጨምርብናል ብሎ ስለሚያስቡ ባልና ሚስት ቤት በሁለተኛ ደረጃ ልጆች ከሌሉበት፣ በሚቀጥል በሶስተኛ ደረጃ ልጆች ያላቸው ቤት ያልበዛ ልጅ እንደዚህ ስራው የማይበዛበት ወይ ይጠይቃሉ። ስራው ምንድን ነው ምናምን። በዚህ ምርጫ ቅደም ተከተል ውስጥ ስራ ቢያጡ እንደው የመጨረሻ ምርጫቸው ሊሆን የሚችለው አለ ፈላጊ አለ እንኳን ቢባል የመጨረሻ ምርጫቸው የት ቤት እንደሆነ ታውቃላችሁ ሴተላጤ ቤት ሂዱና ጠይቁ የመጨረሻ ምርጫቸው ሴተላጤ ቤት ነው የሚቀጠሩ ሴቶች ሰራተኞች ናቸው የመጨረሻ ምርጫቸው የት ነው ሴተላጤ ቤት ነው ለምን ብላችሁ ብትጠይቁ ምን ይሆናል መልሱ ወንደ ላጤ ቤት ነው አንደኛ ምርጫ የመጨረሻ ምርጫ ሴተላጤ ቤት ነው ለምን እንዴ፣ ወንድ ይጨቁናቸዋል፣ ይበዘብዛቸዋል፣ ይበድላቸዋል፣ አስገድዶ ሊደፍራቸው ይችላል። እንዴ፣ ያገኘነው ውጤት አንደኛ ሴት ወንድ ወንድ ላጤ ነው፣ መጨረሻ ነው ሴት ላጤ። አውቄ ሳምታታ ነው። እንግዲህ አስቡት። እንግዲህ ወንዱ ጨቋኝ፣ በዝባዥ፣ አስገድዶ ደፋሪ፣ ተደባዳቢ የሚባለው ወንድ በአንደኛ ደረጃ በነዛ በሴቶቹ ስራ በሚፈልጉ ሴቶች ዘንድ ይመረጣል። ለምን ለምን? አሁን ባስቀመጥኩላችሁ ቅደም ተከተል ወንዱ ከዛ ባለትዳር ቤት ልጆች የሌላቸው ከዛ ደግሞ ልጆች ቢኖራቸውም አንድ ሁለት ሳይበዛ ከዛ ደግሞ እንደዚህ ከዛ ደግሞ እንደዚህ ብሎ የመጨረሻው የመጨረሻው ግን ቢቻል ቢቻል ባይገቡበት የሚመርጡት ቤት የት ነው? ሴተላጠ ቤት መቀጠር አይፈልጉም። ሂዱና ጠይቋቸው። ሴተላጠ ቤት መቀጠር አይፈልጉም። ምክንያት ከፍተኛ ስነልቦናዊ በደል ስለሚደርስባቸው ባለትዳር ቤት ውስጥ ገብተው ማን ይበድላቸዋል የወንደላጤው ቤት ለስራ በአንደኝነት ከተመረጠ ባለትዳር ቤት ውስጥ ሲገቡ ወንዱ አለ ወንደላጤ ቤቱም ወንዱ አለ ሴቷ አይለጭም ባለትዳር ቤት ውስጥ ሲገቡ ወንዱ አለ ማን የተጨመረው ሴቷ ሚስቱ ስለዚህ እሱን ለምን በሁለተኛነት ደረጃ አስቀመጡት ኦቬስ ነው ሴቶች ራሳቸው ጾታቸው ከሚመስሏቸው ሴቶች ላይ በደል በማድረስ ከወንዶች የበለጡ ናቸው ዓለም ግን ይህን ትነግረናለች? አትነግረንም። መቼም አትነግርህም። መቼም አትነግርህም። ዓለም ይህን አትነግርህም። ምክንያቱም ዓለም ለሴቶች አስባ አይደለም። ይህ ጥቃት ይቆም ብላ ይቆመችው ዓለም ለሴቶች አስባ አይደለም ለእህቶች ያስባ ለእናቶች አስባ ለልጆች አስባ አይደለም የሴቶች ጥቃት ይቁም እያለች ስንት ብር ከምዕራባውያን ጋር እየተሻረኩ ትውልድን አልጫ ሴቶቹን እህቶችን አመፀኛ የሚያደርጓቸው ለሴቶች አስበው አይደለም። ወንዱን ለመጣን የታሰበ የታቀደ ማርክሳዊ አካሄድ ስለሆነ አስተውል። አንቺም አስቢ፣ አስተውል በነዷቸው አትሂዱ። ይህም አልጫ ወንድ ወንድ መሆን ያቃተው አልጫ ወንድ የመኝታ ቤት ግዴታውን የአደባባዩን ግዴታውን መወጣት የማይችል ሆዳደር ባፍጢም የተደፋ ወንድ አደባባይ ላይ ወጥቶ የወንድ ፌሚኒስት ነው ሲል አትመኑት። ቅጥረኛ ነው በአብዛኛው ሆዱን ለሚሞሉለት ሰዎች። ለሴቶች አስበው አይደለም ለሴቶች ተቆርቁሮ አይደለም። መንፈሳዊ ብትሏቸውም፣ ሊቅና ሊቃውንት ብትሏቸውም፣ ማስትሬትና ዶክትሬት የያዙ ብትሏቸውም ለሴቶች አስበው አይደለም። እነሱ ዋና አላማቸው ጸባቸው ከዛ የአባትነት ስርዓቱን የአባታዊ ስርዓቱን ዳይናስቲውን የአባታዊ ስርወ መንግስቱን የአባታዊ ስርዓቱን የሚያስቀጥለው ወንድ ከአባቱ የተቀበለውን አባትነት የሚያስቀጥለውን ወንድ ልጆቹን ለዛ ለሰማያዊ አባታቸውና ለሱ መንግስት እንዲጥሩ ግድ የሚለውን ወንድ አከርካሪውን መስበር ስለሚፈልጉ ካርል ማርክስ ያደረገው ያንን ነው። ሰይጣን ያደረገው ያንን ነው። ለካርል ማርክስ የሰጠው ብሉፕሪንት ይህንን ነው። ካርል ማርክስም ደግሞ አብሉሽን ኦፍ ፋሚሊ ብሎ የበተነው ይሄንን ነው። የኔ ዘመን ትውልዶችም ሆነ ከኔ በፊት የነበሩ ትውልዶች ደግሞ ወገባቸውን ይዘው የዘፈኑለት ደግሞ ይሄው ነው። አሁንም እየተተገበረ ያለው ይሄ ነው። ቁጭ ብላችሁ መርምሩት። ስሜታዊ ያው ያቱ ነው። ግድ የለም። እንድትወዱኝ አልፈልግም። እንድታጨበጭቡልኝ አልፈልግም ላይክም ሼርም እንድታደርጉልኝ አልፈልግም። ለደንታችሁ ነው የምታደርጉት። እሱ ግን ስለ ትውልዳችሁ፣ ስለ ራሳችሁ፣ ስለ ልጆቻችሁ እውነት የሚገዳችሁ ከሆነ ቁጭ ብላችሁ አስቡ። እኛ ቤት የምትቀጠሩ የቤት ሰራተኛ ሰው ነች አደለ? ሰው ነች አደለ? እንደእናንተ ሴት ልጃችሁ ታያወታላችሁ፣ እንደ እናታችሁ ታያወታላችሁ፣ እንደ እህታችሁ ታያወታላችሁ፣ እንደ ሚስታችሁ ታያወታላችሁ። ሴቶቹም ደግሞ እንደዛው እንደ እናታችሁ፣ እንደ እህታችሁ፣ እንደ ልጃችሁ፣ እንደ ሴት ልጃችሁ ታያወታላችሁ። ምን ያክሎቻችሁ ሴቶች አሁን ይህንን የምትሰሙኝ ሴቶች ወይም ደግሞ ይህንን የምትሰሙ ወንዶች፣ ምን ያክሎቻችሁ ምን ያክሎቻችሁ ሚስቶች ናቸው ሴቶች ሰራተኞቻቸውን እንደ ሴት ልጆቻቸው የሚያዋቸው? እነዛ ሴት ልጆች እነዛ የቤት ሰራተኛ ሆነው የሚመጡ የሚያሳዝኑ ሴቶች ከእናታቸው ማህፀን ሲወጡ ጀምሮ የተፈረደባቸው ነው፣ የቤት ሰራተኝነት የተጻፈባቸው ነው ያንቺ የሴት ልጅ የአንተ የሴት ልጅ ማስትሬት እና ዶክትሬት እንድትሰራ እችኛዋ ግን እናንተ ቤት በእግር አጣቢነት ወይም ደግሞ በቤት ሰራተኛነት በአዛባዛቂነት ወይም ደግሞ በቤት ወልዋይነት ወይም በምግብ አብሳይነት እንድትቀጠር እንድትሰራ አባቷ የጻፈባት ነው። በቃ ከዚያ አትቀየርም። ልጆቿም እንደዛው በባህርነት በቤት ሰራተኝነት ነው የሚቀጥሉት። እስቲ ሚስቶቻችሁን ታዘቧቸው ወንዶች፣ አፋችሁን ያዙ ብላቸዋቸው ታውቃላችሁ። ተሰብስበው ሚስቶቻችሁ ሲያወሩ ምን ሲያወሩ ተሰብስበው አይ ሰራተኛ ነገር ተይኝ፣ የሰራተኛ ነገር ኧረ መቃጠል ነው፣ ኧረ መቃጠል ነው። እንደው ሁሉም ሰራተኛ ደግሞ አንድ ይሆናል። እንደው እኮ ይሄ ሁሉም ሰራተኛ እናታቸው አንድ ናቸው። በቃ እስከዛ ድረስ ላይክ የቤት ሰራተኞችን የሆነ የዓለም ወይም የሀገሪቷ ጥግ ላይ ቁጭ ብላ የምትፈለፍል እናት ያለች ይመስል። ሶ ዲስገስቲንግ እኮ እንደዚህ አይነት ነገር ሲያወሩ ሴቶች። ሚስት እንደዛ አታወራም። የአንተ ሚስት አንቺ እንደዛ አታወሪም እኔ አልታገስም። አፋቸውን ነው ምላቸው። እህቶቼ ጋር ሂጄ ማቃቸው ዘመዶች ጋር ሂጄ አፋቸውን ነው ምላቸው። በተለይ ደግሞ ይሄ በማን ይብሳል መሰላችሁ? ጸባይ በሌላቸው ሴቶች፣ ሙያ በሌላቸው ሴቶች፣ ስርዓት በሌላቸው ሴቶች ይበሳል። ልድገሙ። ጸባይ በሌላቸው ጸባይ ማለት ስነ ምግባር የሌላቸው ያነጋገር ስነ ምግባር የሌላቸው ሴቶች፣ የትህትና ስነ ምግባር የሌላቸው ሴቶች፣ ሙያ የቤት ውስጥ ምን ሙያ የፈሰሰ ውሃ ማቅናት የማይችሉ ሴቶች ስነ ስርዓት ያቀማመጥ፣ የስራ፣ የቤት ቅጥ የቤት ቅጥ አያያዝ ሆም ኢኮኖሚክስ ምንም የማያውቁ ተማሩ ብቻ ማስተሬትና ዶክተሬት ስሩ ብቻ ተብለው ወይም ደግሞ ሰንበት ትምህርት ቤት ተመላለሱ ጉቢ ጉባኤ ተመላለሱ ብቻ ተብሎ ነጠላ እየተሸፋፈኑ ብቻ የሚሯሯጡበት ምንም የማያውቁ እነዚህ ሴቶች ዘንድ ይብሳል። ሴቶችን በመበደል ደረጃ ማለት ነው። በማማትም ደረጃ እንዲ ወንድም አለ። ሽሮ ማፍላት የማትችል ስንት እኮ አውቃለሁ። ሽሮ ማፍላት የማትችል የቤት መቤት ተብላ ሶፋ ላይ ቁጭ ብላ ጥፍሯ የምትሞር ሽሮ እኳ አታፈላም። ሽሮ የረባ ሽሮ አታፈላም። እውነት ነው ምልክ። እኔ ምግብ መስራት እንደምችል ነገር ያለው ከዚህ ሽሮ መስራት አትችልም ያች ሴት ነገር ግን ሰራተኛዋን ሽሮ መስራት አትችልም ብላ ጥንብርኩሷን ታውጣታለች። ዋይ ለምን አንቺ ማትረቢ ተብላ ትሰደባለች። የቤት ሰራተኛ ለምን በቤት ውስጥ ሴቶች ላይ ጥቃት ይደርሳል ይባላል። ሴቶች ውስጥ እነዚህ ሴቶች እነዚህ የቤት ሰራተኞች ላይ አባት እንዴት ወይም የቤቱ አባወራ እንዴት አድርጎ ነው ጥቃት የሚያደርስባቸው? እስቲ ንገሩኝ። ዘላችሁ ተንደርድራችሁ አስገድዶ ሊደፍራት ይችላል ነው የምትሉ? መቼም ስንት ወንድ በየቀኑ ግን የስነ ልቦና ጉዳት ተፈጥሯን እስክትጠላ ድረስ ሴት መሆኗን እስክትጠላ ድረስ ተፈጥሯን እንድትጠላ የሚያደርጋት ሴትነቷን እንድጠላ የሚያደርጋት አንዱና ዋነኛው ነገር መበደሏ በሴት ስለሚሆን ነው። በነገራችን ላይ መበደሏ እሷን በሚመስላት እሷን በምትመስላት ለእሷ ልትራራላት ሲሆን ልትራራላት፣ ልታግዛት፣ ልትረዳት ልትረዳት በሚገባት ሴት ቀጣሪዋ ስለሆነ ነው የስነ ልቦና ጉዳት ኃይለኛ የሚሆነው። የሴቶች ጥቃት ሲሏችሁ በማበሉ በቤት ውስጥ ያለ የሴቶች ጥቃት ሲባል በተለይ በቤት ሰራተኞቻችን ላይ ስለሚደርስ ጥቃት አስባችሁ ታውቃላችሁ? ነፍሳቸው እኩል ነው። የቤት ሰራተኛና የአንተ ሚስት ነፍሳቸው በእግዚአብሔር ዘንድ በሞተላቸው በክርስቶስ ዘንድ አንድ አንድ ወርዛ አላቸው፣ አንድ አይነት እኩልነት አላቸው። ዋጋቸው አንድ ነው። የፈሰሰላቸው ደም አንድ ነው። ስለ ክርስቶስ ደም ስለ ክርስቶስ ደም ብላችሁ የምታወሩ ሰዎች እውነት ያ የክርስቶስ ደም ለናንተ ለሴቶቹ ወይም ደግሞ ለእናንተ ሚስቶች ወይም ለእናቶች ለልጆቻችሁና ለሰራተኛ እኩል የፈሰሰ ነው ብላችሁ ታስባላችሁ? እስኪ ንገሩን። በቤት ውስጥ የሴቶች ጥቃት ይደርሳል ሲባል ሰራተኞቻችን ላይ የቤት ሰራተኞቻችን ላይ እነዛ ምግብ የሚያዘጋጁልን ልጆቻችን የሚንከባከቡልን ሰራተኞች ላይ ስለሚደርስ የቤት ውስጥ ጥቃት አስባችሁ ታውቃላችሁ? እነዛን ሴቶች የሚበድላቸው ማን ነው? እነዛን ሴቶች የሚበድላቸው ወንድ ነው ካላችሁ ውሸታም ናችሁ። ሂዱና ጠይቁ አልኳችሁ። ሂዱና ፊልድ ስተዲ ስሩ፣ የመስክ ጥናት አድርጉ። የቤት ሰራተኛ ደላሎች ጋር ሂዱና ጠይቋቸው ቅድሚያ የምትሰጡት መቀጠር ብትፈልጉ ለመቀጠር መታችኋል ማጋ ነው መቀጠር የምትፈልጉት በዋነኛነት የትኛው ቤት ይሻላችኋል ብትባሉ የትኛው ጋ ወይም ቢባሉ የቱ ጋ ነው የሚሉት? በሉና ደላሎቹን ጠይቋቸው። ደላሎቹ የሚነግሯችሁ ከአንዳንድ ሁሉም ወንደ ላጤ ቤት መቀጠር ነው የሚፈልጉት ሴቶቹ። ወንደ ላጤ ቤት ስራው ስለሚቀል ብቻ አይደለም። ምናልባት ስራው ስለሚቀል ነው ብላችሁ። ጭቅጭቅ ንዝንዝ ንትርክ አንፈልግም ከማጋ እዛ ባለትዳር ቤት ገብታል ባለቤት ትዳር ቤት ገብተን የቤት እመቤቷ ከምትነዘንዘን ከመትነዘንዘን ወንደላጤው ቤት ገብተን እንደፈለግን እን አንዳንድ ሴቶች ያገኙዋቸው ቢመታኝ እመርጣለሁ ያሉ ሴቶች አሉ። ያገኙዋቸው ወንደላጤው ቤት ተቀጥሬ አናድጄው ቢመታኝ እመርጣለሁ፣ ባልና ሚስት ቤት ገብቼ ሴትየዋ እመቤቲቷ ከምትነዘንዘኝ። አስቡት፣ ንዝንዝ ምን ያክል ጎጂ እንደሆነ ቀድሜ ነግሬያቸዋለሁ። ተፈጥሯን እስክትጠላው ድረስ ብያቸዋል። የቤት ሰራተኞቻችን ለምንድን ነው ከተማ ውስጥ እየጠፉ የመጡት? ከተማ ውስጥ ከመቀጠር እዚሁ ቋንቋቸውን ከሚችለው ባህላቸውን ከሚያውቀው እነሱን ከሚመስለው በሃይማኖትም ከሚመስላቸው ከሞላ ጎደ በብዙ ነገር የእነሱ ነገር ከሆነ ወገን ይልቅ ረዚህ መቀጠር አልፈልግም ብለው አረብ ሀገር የሚሄዱ ስለምን ይመስላችኋል? ከተበደልንም አይቀር ጥሩ ብር እያገኘን የማናውቀው ሰው ጋር ሄደን እየተበደልን እየተረገጥንም ቢሆን ደህና ብር ቤተሰቦቻችን ብንደጉማቸው ይሻለናል ብለው ያስባሉ። እነዛ ሰዎች በሚያውቁት በሚወዱት ከነሱ ጋር አብሮ በኖረ ወይም ደግሞ እነሱን በሚመስል ሰው ያውም ደግሞ በእነሱ ጾታ እዚህ በማይረባብር ከመበደል ለዛ አረብ ሀገር ይሄዳሉ። የሚያሳዝነው ግን አረብ ሀገር ሄደው የሚገጥማቸው ያው በደል ነው። የሚበድላቸው ደግሞ እዛም እና ቃለን አይደል እነ ማዳም ናቸው የሚበድሉት። እነ ማዳም ነው የሚበድሉት። የሴቱ ጥቃትን አንስተው የሚያወራቸው ሰዎች ይህንን ይነግሯቸዋል። አይነግሯችሁም። ኖት ኢን ሚሊየን ይርስ አንድ ሚሊየን ዓመት ብትጠብቁ አይነግሯችሁም። ምክንያቱም ስለ ሴቶች ጥቃት እያነሱ የሚደሰኩሩት ወንዶችም ሆኑ እነዛ አልጫ ወንዶችም ሆኑ አመፀኛ ሴቶች የሚያስጨንቃቸው ነገር የሴቶቹ መበደል አይደለም። በሴቶች ጥቃት ስም አታክ አድርገው አከርካሪው መስበር፣ ድምጥማጡን ማጥፋት፣ አቦሊሽ ማድረግ የሚፈልጉት ቤተሰብ ፋሚሊ እና አባወራዊ ስርዓት አለ። እሱን ነው ማድረግ የሚፈልጉት። ስለዚህ ይህንን አይነግሯቸውም። ተውሽ እነዚህ ሰዎች ስላልተማሩ ግራና ቀኛቸውን ስለማይለዩ ፊደል አልቆጠሩም ከገጠር ስለመጡ ነው ልትልዩ ትችላላቸው። ሄዱ አስራ አምስት ዓመት ኮርፖሬት ካምፓኒ ሰርቻለሁ። ባንክ ሰርቻለሁ። አብዛኛውን አንድ ባንክ ላይ ሰርቻለሁ። በተረፈ ሁለት ሁለት ሶስት ሌሎች ባንኮች ሰርቻለሁ። እዛ በዛ ጊዜ ውስጥ እዛ ባሳለፍኩት ጊዜ የትኞቹም ሰራተኛ ሴቶች ሴት አለቃ አይፈልጉም ነበር፣ ወይም አብዛኞቹ። ጠይቁ እናንተ መስሪያ ቤት ሴት አለቃ የምትፈልግ ሰራተኛ ማንች አይፈልጉም። ሴት አለቃ፣ ወንድ አለቃ ይመርጣሉ። ለምን ሴት አለቃዎች አቢሲቭ ናቸው? ለምን ትክዳላችሁ? አትፍሩ። አንድ ጊዜ የቤት ሰራተኛ ጋር በተያያዘ እንዴት እንደዚህ ዝም ትላለች ሰራተኛ ስትበደል ብዬ ሰው ቤት አውርቻለሁ እና ረባከረፍ እነሱ ውስጥ አትግባ። ከዛ በኋላ ሌላም ትልቅ ሰው እንደዚሁ የሃይማኖት አባት ሳገኝ ቶቶቶ በእነሱ መካከል አትግባ፣ እንደፈለጉ ይሁኑ። ዋት ዱ ሚን ባይ ታት? እንደፈለጉ ይሁኑ ማለት ምን ማለት ነው? አይንያ የቤቷ ሰራተኛ ሚስቴ ስትበድላት በእርግጥ እንደዛ ብሎ መቆርቆር ሌላ ስም ያሰጣል። ደርሶብኛ ይቃል ሰራተኛዋን ይወዳታል፣ ሰራተኛዋን ይተኛታል የሚል ስም ደግሞ ያሰጣል። ግን ሁኬርስ ስለ ፍትህ፣ ስለ እውነት መቆም ነው አይደል? አባወራ ውስጥ የምናወራው የፈለጉትን ስም ይስጧችሁ። እናንተ ካላደረጋችሁት አላደረጋችሁትም፣ በቃ አላረኩትም። ካደረጋችሁትስ፣ አድርጌዋለሁ፣ ተሳስቻለሁ፣ አትፍቻለሁ፣ ቅጣቴን እቀበላለሁ ዛሲት በተረፈ ግን የገጠመኝ ነገር ምንድን ነው? እያንዳንዱ ቤት እንደዚ አይነት ነገሮች ትክክል አደሉም ብዬ ስነጋገር ከባሎቹ ጋር ባሎች ተውተቶ ባክዛው ሰት ትክትተኝ እንደፈለገች ትሁን፣ እንደፈለገች ታርጋት ሰራተኛን። ምን አይነት ነገር ነው? እንዴት ነው ይሄ? ሰውዬ እኮ ወጥቶ እዛ መድረክ ላይ ደግሞ ስለ ሴቶች ጥቃት ሊደሰኩር ይችላል ሪሰርቸር ይችላል ብሎ ቤት ውስጥ ያለን ጥቃት ማስቀረት አይችልም። መጽሐፍ ላይ እንደዛ ነው አይደለም የሚለው በቤታችሁ ሰራተኞቻችሁን እየበደላችሁ እያማረራችሁ የምትጾሙትን ጾም አልቀበላችሁም አይደለም የሚለው ምድረ ሆዳደር በአፍጢም የተደፋ አስመሳይ ነው። አሁን አደባባይ ላይ ወጥቶ ስለ ሴቱ ጥቃት የሚያወራልኝ ታዲያ እቤቱ ያለውን እንኳን መናገር አይችልም። እቤቱ ያለውን ጭቆና ማስቀረት አይችልም። ይህ አስመሳይነት ነው፣ ሙሉ በሙሉ ተቀባይነት የማያገኝ አስመሳይነት። ፍጹም ምንም ተቀባይነት የለውም። እቤትህ ያለ አንዲት ነብስ አባትና እናት እንኳ አላት ክፍለ ሀገር ቢቸግራቸው ቢርባቸው እቺ ልጅ እያየናት በረሃብ ከምትሞት እዛ ሄዳ ሰርታ እራሷንም ሲትትርዳ የአዲስ አበባ ሰው ደግ ነው ወይም ደግሞ የከተማ ሰው ደግ ነው ያስተምርልኛል ብሎ እኮ ነው የሚልካት። ምን ያክል እንደምትበድላት ታውቃለህም? ቤቲቱ ቅድም እንዳልኩ እነዚህ በዳይ ሴቶች በተለይ ጸባይ የላቸውም፣ ስነ ምግባር የላቸውም፣ ሙያ የላቸውም። ምንም ሙያ የላቸውም። በአብዛኛዎቹ ሙያ ቢኖራቸው ያችን ሴት ለማስተማር ይሞክሩ ነበር። ሙያ የላቸውም ሲቀጥል ስነ ስርዓት የላቸውም። ቤታቸውን ቅጥ የሚይዙበት ስነ ስርዓት የሚያስይዙበት የለም። ያቺ ሰራተኛ ነ ስነ ስርዓት የምታስይዛቸው ቤታቸውም ስነ ስርዓት የምታስይዝላቸው እነሱ ስነ ስርዓት የላቸውም፣ ባላቸውም ስነ ስርዓት አያስይዛቸውም። ምክንያቱም አልጫ ነው፣ ወሬኛ ነው። በአፉ ብቻ ስለሴት ጥቃት ይደሰኩራል እንጂ ወሬኛ ነው። ለራሱም እንኳን ስርዓት የሉም ያሰው እነዚህ ሰዎች ለቡና ቁጭ ሲሉ እንደዚህ አይነት ሴቶች ለቡና ቁጭ ሲሉ የሚያወሩት ወንዶችም ያው ከነሱ ብዙ የሚያራቁት ወንዶች ቁጭ ሲሉ ሰራተኞች እንዳው ተማረርን እኮ ሰራተኛ እኮ የለም ሁሉም አንድ ይሆናሉ። እንዳው ሁሉም እንዳው የሰራተኛ እናትዋ አንድ ነው። ያሳፍራል። ሊትራል ያሳፍራል። ይህንን የምትሰሙ ሴቶች ልታፍሩ ይገባል። ይህን የምትናገሩ ሴቶች ይህንን ሰምታችሁ ዝም የምትሉ ወንዶችም ልታፍሩ ይገባል። ልታፍሩ ይገባል። በጣም ያሳፍራል። የእነሱን ቀጥለን እንግዲህ ኮርፖሬት ካምፓኒ ላይም እንዳልኳችሁ ነው እንግዲህ ኮርፖሬት ካምፓኒ ላይ ብትሄዱ ሴቶች ሴት የቢሮ ሰራተኞች ሴት አለቃ አይፈልጉ። አብዛኞቹ ኦልሞስት ናይንቲ ናይን ፐርሰንት አብዛኞቹ ሴት አለቃ አይፈልጉ። ምክንያቱም ሴቶች አቢሲቭ ናቸው። ሴት ለሴት ልታዝን ልትራራ ይገባ ነበራ። ኖ ኖ፣ የሚራራው ወንዱ አለቃ ነው የሚያዝንላት ወንዱ አለቃ ነው። ፈቃድን በተመለከተ አለባበሷን በተመለከተ አርፍዳ ብትመጣ፣ ስራ ባይሳካላት፣ ስራ ባይሆንላት፣ ስራውን ባታቀው፣ ስራውን ብትረሳው፣ ስራ ብታጎድል፣ ብዙ ነገሮችን ታግሶ የሚያስተምራት ወንዱ አለቃ ነው። ሴቶች እንደዛ ያደረጉ እርስ በርሳቸው ክፉ ናቸው። እና ማነው አቢሲቭ? ስለ ሴቶች ጥቃት መቆም ስናወራ፣ ስራ ቦታ ላይ ስላለ የሴቶች ጭቆና ስናወራ፣ በቤታችን ስላለ የስራ ጭቆና የሴቶች ጭቆና ስናወራ ወንዱ ነው የሚነሳው ወንዱ ነው የሚነሳው አይደለ ተረዱ። ይህንን አስተውሩ፣ አስታውሱ፣ እንዳትረሱት። ወንዱን አከርካሪው ለመስበር የሚደረግ ሸፍጥ ነው፣ ደባ ነው። በስነ ስርዓት ወንዱን አከርካሪው ለመስበር። ስለዚህ ይህንን የፊልድ ጥናት ስራ እኔ ረጅም ጊዜ ነው በዚህ ጉዳይ ላይ ራሴም የቤት ሰራተኛ ኖሮኛ ቃል ከልጆቼ ጋር በከፈረሰው ትዳሬ ከልጆቼ ጋር ከእናታቸው ጋር በምንኖርበት ጊዜ፣ እንዲሁም ደግሞ ይሄ ጉዳይ ብዬ እውነት ጥቃት እየደረሰ ያለው በማን ነው ሲባል እንደዚህ ዝም ብሎ አንዳንዴም ሴቶች ጥቃት ያደርሳሉ። ቤታቸው ተቀጠሯቸው ሰራተኞች ምናምን ምናምን። አንዳንዴ ተብሎ የሚታለፍ አይደለም። አንዳንዴ ተብሎ የሚታለፍ አይደለም። በአብዛኛውን ጊዜ ነው በቤት ውስጥ ሰራተኞቻችን ይጠቃሉ። የቤት ሰራተኞቻችን በማ በቤት ቤቶች፣ በመስሪያ ቤትም፣ በስራ ቦታ፣ በቢሮ ብትሄዱም ደግሞ የቢሮ ሰራተኞች ሴት አለቃ ነው የማይፈልጉት ማተመደበ ማተመደበ ማተመደበ ወንድ ነው ሴት ነው ወንድ ነው ብቻ ቢኛ አዎ፣ ይስማማል። አለቃ ሆኖ ማተበደመ ማተበ እሷ እህረ ይስማም እኮ ሴት አለቃ ሁሉ የምትለው እንደዚያ ነው። ሁሉ እናውቃለን። በቤት ውስጥም በስራ ገበታም የሴቶች ጥቃት አለ። በእርግጥ አለ፣ አምንበታለሁ። በአብዛኛው ያንን ጥቃት የሚያደርሱት ደግሞ ራሳቸው ቀጣሪዎቹ፣ አሰሪዎቹ ሴቶች ናቸው። ያ ባይሆን ኖሮ የኛ ልጆች እዚህ በከተማ ውስጥ እንዳለብን የቤት ሰራተኛ ችግር የዱር አውሬ ቢበራንም፣ በበረሃ ብንሞትም፣ በውሃ ሰምጠን ብንቀርም ይሻላል ብለው ባህር አቋርጠው ሄደው አረብ ሀገር የሚቀጠሩት ይሄ እዚህ የራሳቸውን ልጆች የራሳቸውን እህቶች መታገስ ማስተማር፣ ማሳደግ፣ ማስተዳደር የማይችሉትን የሚበድሏቸውን የቤት መቤቶች ሽሽት ነው፣ ሌላ አይደለም። እነሱን ሸሽት ነው። እነሱን ሸሽቶ እዛ የሚጠብቃቸውም ሌላ የአረብ ሴት የማዳም በደል ነው። ቢሆንም ግን ቢያንስ ቤተሰቦቿን በደንብ በተሻለ ትጦራለች። እዛ ሆና በምትልከው ብር አባቷ የግቢውን አጥር ሊያጥር ይችላል። አባቷ እናቷ በኋቃ ሁሌ ሊሞላላት ይችላል። ወይም ደግሞ ልጆቿን ታናናሾቿን ልታስተምር ትችላለች። እዚህ በምታገኘው ብር ግን ገጠር ሄዶ ምንም አይሰራም። ከብትም አይገዛም፣ እህልም አይገዛም። ጀግናው ዝም ብሎ በነዱ አትሂድ ይሄ ጥቃት እናስቆማለን ብለው ሲፎክሩ ማነው የሚያጠቃውን? በል አሁን ስለ ሴቶቻችን የምንቆምበት ጊዜ ነው። ስለ ልጆቻችን፣ ስለ እህቶቻችን፣ ስለ ሚስቶቻችን፣ ስለ እናቶቻችን የምንቆምበት ጊዜ ነው። ማነው የሚቆሙላቸው? እኛ አባወራዎቹ የምር ባፍጢም እንደተደፉት ወዳደሮች የጠላት ተላላኪ ሆነን አይደለም። የወንዱና ከርካሪ ለመስበር አይደለም። የምር እነዛን ሴቶች ለማገዝ ለመርዳት፣ ከጥቃት ለመከላከል ይህ አንዱ በአባወራው እንቅስቃሴ፣ በአባወራው ንቅናቄ ውስጥ ያለ ንዑስ ክፍል ነው። እንቀጥልበታለን። ሌላ ጊዜ በርታልኛ አንብሰው